አንድ ሺ እኔን ማግኘት የባስፈልጊ ራሱ እኔ ግዴታ ያለንጭን ማግኘት ማለት ነው። ጊዜ እየመጣሁ ጠይቀሻለሁ። ማድረግ ያለብኝ ነገር አድርጋለሁ፣ ወደኋላ አልልም። የአንተን ስሜት ባውቀው ግን ደስ ይለኛል። በግልጽ አማርኛ ኦልሬዲ መጣሁት፣ ናፍቀሽኝ አልኩሽ። ተመስገን ተመስገን፣ ፈጣሪ እውነት ለመናገር በጣም ደስ ብሎኛል። ድ በሎ ቤተሰብ ሩተናርብሽ አንድ ላይ ስለተገናኛችሁ በጣም ደስ ብሎኛል። ድሮ ምን አለ አንድ ላይ ተገናኝታችሁ ዛሬ እንደተገናኛችሁ በፊትም እንደዚህ ተገናኛችሁ ነገሮችን ብትፈቱ እዚህ ደረጃ ላይ አትደርሱም ነበረ። ለምን ሶስተኛ፣ አራተኛ ሰው በትዳራቸው መሀል ውስጥ አያስፈልግም። ይህው አብርሽና ሩታ በዚህ ምክንያት እንግዲህ እዚህ ደረጃ ላይ የደረሱ ማለት ለስንት ወር ለአራት ወር ለአምስት ወር ነው የተራራቁ ማለት ነው እየምሬ ነው ምላችሁ፣ እንግዲህ የሩታና የአብርሽ መላየት ማንም አይፈልግም። ሁነ ለመናገር አብርሽ ከሌላ ሴት ጋር ስናይ አንወዱም፣ ደስ አይልም። ለምን እሱ ካላሩታ ደስ አይልም፣ ካላሩታ አምርም። ሩታም ደሞ ካላብርሽ አታምርም። ሁነ ለመናገር ድሮ ምን አለ እንደዚህ ተገናኝታችሁ እናንተ ሁለታችሁ ብቻ ተገናኝታችሁ ነገሮቹን በካሜራ ጀርባ ብትፈቱ እዚህ ደረጃ ላይ እንኳን አትደርሱም ነበረ። ለማንኛው ስለ ሁሉም ነገር እግዚአብሔር ይመስገን በሉ ቤተሰብ። ብቻ አብርሽና ሩታ አንድ ላይ ስለአየዋቸው እንደዚህ ተረጋግታችሁ ነገሮቹን ብትፈቱ እዚህ ደረጃ ላይ አትደርሱም ነበረ። በጣም ደስ ብሎኛል። እንደ ዛሬ እንደተገናኛችሁ በፊትም እንደዚህ ብትሆኑ እዚህ ደረጃ ላይ አትደርሱም ነበረ። እንግዲህ በሩታ በኩል ማንም የለም ሁነን ለመናገር ማርክ እንዶ ሁለቱን ለመስታረቅ ነበረ ሲጥሬ የነበረ ማርክ ሁነን ለመናገር አርብሽ ደግሞ በዛ ሰዓት ከሩታ ጋር መታረቅ ፍላጎት አልነበረም። እሱ ደግሞ ተቃላችሁ የረሜላ በቃ የአርብሽ ቦርሳ ናት። ከሱ ቂጥ አጥጠፋም ነበረት በፊት ሩታ በቃ ወደ ትዳሯ መመለስ ትፈልግ ነበረች በዛ ሰዓት አብርሽ ደግሞ በዛ ሰዓት እሱ በቃ ዓላማው ሌላ ነው። ገባችሁ? እንደ ዛሬ እንደተገናኛችሁ በፊትም እንደዚህ ተገናኝታችሁ ልዩ ፍቅራችሁን ብታሳልፈው ምን አለ ብዬ ተመኘ ለሚ ሩታ እርጉዝ የሆነች ጊዜ ብዙ ነገር ነበረ። እውነት የእርጉዝና ጊዜ ብዙ ነገር የምት ጥሩ ነገር የምት ታሳልፍበት ጊዜ ነበረች፣ ብቻ አልሆነም። አሁንም እግዚአብሔር ይመስገን ጊዜ አላት። አሁንም ዮ ትንሹም ጊዜ ብትሆን አንድ ላይ እንኳን እንደዚህ እያሳልፋችሁ አንድ ላይ ብትሆኑ ደስ ስለናል። ብቻ ሩተም ደግሞ ከአሁን በኋላ ቤተሰቦቿ ጋና ያለችው እቺ ሳምንት ነው። በቃ ይሄ ወር የራሴ የምወልድበት ወር ነው ብላለች። እንግዲህ ድንግል ማረም በሰላም ትገላግልሽ፣ በሰላም ውለጅ ነው ምልሽ። ሁላችሁም በቻላችሁ ያቅም ጸሎት አድርጉለት አብርሽም ብለዋል። ብቻ ደስ ብሎኛ ሁለቱ ስለተገናኙ። እውነት ለመናገር የእነሱ መላየት ማንም አይፈልጉም ከእነሱ ጠላት ውጪ እንጂ ማንም ማም ማንም አብርሽና ሩታ እንደይለያዩ አይፈልጉም። በብዛት ማለት ነው። እውነት ለመናገር እኔም እንደዛው። እኔ እንጃ ብቻ አላቅም። ሁለቱንም አንድ ላይ እንደዚህ ስላገኟቸው ደስ ብሎኛል። የሆነ በቃ አለ አይደል የሆነ እነሱ ሁለቱን አንድ ላይ ሲያያቸው የሆነ አለ አይደል እንባ ይመጣብኝ። ለምን እንደሆነ አላቅም። ለምን ብዙ ነገሮችን አሳልፎ ነው እዚህ ደረጃ ላይ የደረሱ። ሩታና አብርሽ ተቃላችሁ። ስለዚህ ሶስተኛ ሰው አስፈልጉም፣ በትዳራቸው ማለ ውስጥ አታስገቡ። እውነት ይው ሁለቱም ጋ ጥፋት አለ። አብርሽ ብቻ ጋር ሳይሆን ሁለቱም ጋ ጥፋት አለ። ጥፋተኛ ጥፋቱ ምኑ ነው ሩታ? የሩታ ጥፋት ምኑ ጋ መሰለ? ቤተሰብ ከቤቷ መውጣታ ነው እንጂ ሩታ ምንም ጥፋት የለባት። እውነት ለመናገር አብርሽ ደግሞ ሩታ ስላጠፋችው እሱም ሌላ ጥፋት መታረቅ አይፈልግም። እሱ በቃ ተቀላቸው ያለ የሴት ሱስ አለበት። እሱ ችግሩ ይሄ ነው። እውነት ለመናገር በቃ ሄሬሜላ ያብርሽ ቦርሳናት ከሱ ቅጥ ስር አትጠፋ። እውነት ለመናገር ድሮ ነበር አብርሽና ሩታ የሚታረቁ በአሉ ሳይመጣ በፊት አዲስ አመት ሳይ ገባ በፊት ነበረ የሚታረቁ የነበረ ግቻ አሎንም እግዚአብሔር ይመስገን ስለ ሁሉም ነገር። ግን ምን አለ አብርሽ ሩታ እርጉዝ የሆነች ጊዜ ጥሩ ጊዜ ከእሷ ጋር ቢያሳልፍ ብዬ ተመኘው። ቤተሰብ አሁን ብቻ ጊዜ ዋልኳል። አሁን ባለች ባለችኝን ጊዜ ከኔጋ መሆን ትችላለ እያለች ነበረች። በጣም ደስ ብሎኛል። ብቻ በፊትም እንደዚህ ቆም ብላችሁ ሁለታችሁ ብቻ ተገናኝታችሁ ነገሮቹ መፈታት ትችሉ ነበረ። ብቻ ይሁን ብቻ ሁለቱም አንድ ላይ ስላገኘዋቸው ደስ ብሎኛል። ማንም የሁለቱም መለየት አይፈልግም። ሩታ ካላ አብርሽ አታምርም፣ አብርሽም ካላ ሩታ አምርም። ምናል ለመናገር ሁለታቸው ባልና ምስት እስከሆናችሁ ድረስ ማንም ሊለያቸው አይችልም። አብርሽና ሩታ እንደማያለያዩ እርግጠኛ ነበርኩ። ለምን በማላችሁ ልጅ አላቸው። እንግዲህ ፈጣሪ ደግሞ ጤነኛ ልጅ ይስጣችሁ። በጣም ደስ ብሎኛል። እውነት ለመናገር ድሮ ነበረ እንደዚህ ቁጭ ብላችሁ ብታወሩ እዚህ ደረጃ ላይ አትደርሱም ነበረ። ስለ ሁሉም ነገር ተመስገን በሉ። ሁለቱም ስለተገናኙ፣ አንድ ላይ መወራት ስለቻሉ ደስ ብሎኛል። እውነቴ ነው የምላችሁ። ሁሉም ነገር ግዴታ በካሜራ መውጣት የለባችሁ በውስጥ መጨረስ ነው። ቪዲዮ መሰራት ከፈለጋችሁ ችግር የለም ስሩበት፣ እንደፈለጋችሁ እንጂ ሁሉም ነገር ሚዲያ ላይ መውጣት ከባድ ነው። ቤተሰብ እኔ እንጃ ብቻ ሩታና አብርሽ ይሄ ነው በቃ ችግራችሁ። ይሄን ያጣላቸው በተለይ የአብርሽ ጥፋት በጣም ይበዛ፣ እሱ እሊ ይገባል። ሩታም እንደዛ ናት። በቃ ሩታ እንኳ ከሱ ጋር መታረቅ ትፈልጋለች፣ እሱ ግን መታረቅ አይፈልግ። እዚ እዚ አምስት ወር ሞሉ ማለት ነው። እና ብቻ ዛሬ ሁለቱም አንድ ላይ ስላገኟችሁ ደስ ብሎኛል። እንግዲህ ቪዲዮ ከተመቻችሁ ላይክ አድርጉ። ሰላም ብያለሁ እንጂ አላቅም። ብቻ ለማንኛውም ሰላማችሁ ይብዛላችሁ። የኔ ውዶች በጣም ነው የምወዳችሁ። ግን ተው አበረታቱን። ጌታ ቻናሌ ታኝተዋለ ሞተተ ብሏል። ምን ሆናችሁ ነው? እስኪ ላይክ አድርጉ። ከቻላችሁም ሼር አድርጉልን። በጣም ነው የምወዳችሁ። በዚህ አጋጣሚ ለማንኛው የግሬስ ፋሚሊ በሙሉ እንኳን ደስ አላችሁ። በእርግጠኝነት አብርሽና ሩታ ደግሞ በልዩ ቪዲዮ እንደሚመጡልኝ እርግጠኛ ነኝ። ለምን አሁን ልትወልደም እየቀረበ ስለሆነ ስለሆነች ይገናኛሉ፣ ነገሮችንም ይፈታሉ፣ ይታረቃሉ በስነ ስርዓት ብዬ አስባለሁ። እንግዲህ አናቅም። እግዚአብሔር ስራ ታምር ነው፣ ድንቅ ነው። ይታረቃሉ ብዬ አስባለሁ። ብቻ ከዛሬ እንኳን ትረዳላችሁ የዛሬ ንግግራችሁ ትረዳላችሁ ብዬ አስባለሁ። ብቻ ደስ ብሎኛል እውነት ለመናገር